ሀገርን በተለያዩ ዘርፎች ተወዳዳሪ የሚያደርጉ የተለያዩ ፕሮጀክቶች ግንባታቸው እየተጠናቀቀ ለሕዝብ አገልግሎት ክፍት እየተደረጉ ይገኛሉ። ከነዚህ ግዙፍ ፕሮጀክቶች መካከል አንዱ አዲስ ዓለም አቀፍ ኮንቬንሽን ማዕከል ነው። ማዕከሉ ባለፈው ሳምንት ተመርቆ ለሕዝብ እይታ ክፍት ተደርጓል። በየዕለቱም ከአራት ሺ እስከ አምስት ሺ ጎብኚዎችን ያስተናግዳል። ማዕከሉን ከጎበኙት መካከል ደግሞ የተለያዩ የመንግስትና የግል ትምህርት ቤት ተማሪዎች፣ መምህራንና የትምህርት ዘርፉ ተዋንያን የሚገኙበት ሲሆን በጉብኝታቸውም መገረማቸውን ተናግረዋል። የሀገራችን ባህሎች ለቴክኖሎጂዎች የሀገራችን ላይ መረት ለኤአይዎች ሀገራችን ላይ የሚመረት ድሮኖች፣ የተለያዩ አርት ጋለሪዎች፣ ታለንቶች ስለ በጣም ጥሩ ነገር ተመልክተናል። ዲጂታል ቴክኖሎጂ ላይ የተሰሩ ያሉት ነገሮችን ለማየት ሞክረናል። ከእነሱም ውስጥ አንደኛው ኤአይ ነው። በኤአይ ብዙ ነገሮች እየተሰሩ ነው። በአርቲፊሻል ኢንተለጀንት ለኛም ለተማሪዎች ደግሞ ሞር ለእውቀታችን የሚደግፍልን ሪፈር ከሱ እንድንወስድ የሚጠቅመን ቴክኖሎጂዎች እየተሰሩ እንደሆነ አውቀናል ነው ካሰብኩት በላይ ሆኖ ነው ያየሁኝ። ይሄ በእውነት በሀገራችን እንደዚህ አይነት ተቋም መሰራቱ አስገርሞኛል። እንዳንድ መምህር ስለዚህ እኔ ይሄ ለትውልድ አገሪት ለወደፊት ምን አይነት ራይ እንዳላት የሚያሳየንና እውነትም እድገት ላይ እንዳለን መሆኑን የሚያሳየን ነው። በኢትዮጵያ ግዙፍ የኮንቬንሽን ማዕከል መገንባቱና መጎብኘታቸው በትምህርታቸው ላይ ተጨማሪ አቅም የሚፈጥርላቸው መሆኑንም ተማሪዎቹ ተናግረዋል። በክፍል ውስጥ የተማሩትን ትምህርት በአካል ተገኝተው እንዲመለከቱ እድል መፍጠሩም ተነስቷል። እኛም በቅርቡ ኢኖቬሽን አለንና ለእሱ እንድንነሳሳ አድርጎናል። እና በቃ በጣም ብዙ ነገሮችን አይተናል። ብዙ ነገር ተገንዝበናል። ሞ ደግሞ በትምህርት የተቀበልነውን ነገር አይተ ነው ስናየው በደንብ ተቀብለነውና በደንብ ገብቶን በደንብ አይተን እና በተከታታይ ቀጣይ ቀኖች ቅዳሜና እሁድ ከቤተሰቦቻችን ጋር መተን እንድናይ ሞቲቬት አድርጎናል። እዚህ ያየነው በጣም ብዙና ጠቃሚ ነገሮችን አይተናል። ያው እኔ ደግሞ የናችራል ተማሪ እንደመሆነ መጠን ከቴክኖሎጂ ጋር በጣም ግንኙነት ያለውን ነገር እዚህ ማግኘት እንችላለን። ይህ ነገር ለተማሪዎች በጣም ጠቃሚ ነው። እና ሀገራችን በኤአይ ወይም በቴክኖሎጂ ደረጃ ምን ያክል ከፍ እንዳለች የሚያሳየን ነገር ነው። አሁን እኛ ትምህርት ቤት ከምናማረው ከሚወራው በላይ በተግባር ብናየው በደንብ ይጠቅመናል ብዬ አስባለሁ። ደግሞ ይህንን ማየታችን በደንብ ኢንስፓየር ያደረገናል። ማዕከሉ ተማሪዎች ሀገር ተረካቢ በመሆናቸው ለሀገራቸው የበኩላቸውን አስተዋጽዖ እንዲያበረክቱ መነሳሳትን የሚፈጥርላቸውም ነው ተብሏል። ጥቅሙ ደግሞ ምንድነው ነው ስንል ሀገራችን በምን ያህል ፍጥነት እያደገች እንደሆነ ለመወቅ ተረድቻለሁ። እነዚህ እነዚህ ነገሮችን ስላየ ሞር ትምህርትን ከጨረስኩ በኋላ ሰርቼ እኔም እንደዚህ ሀገሬን ማስጠራት እፈልጋለሁ ማለት ሀገራችን ተረካቢ ስለሆኑ ራዕያቸውን እንዲያሰፉ ለካ እንደዚህ አይነት ስራ መስራት ይቻላል ወይ በዚያ አጭር ጊዜ ውስጥ መስራት ይቻላል ወይ ብሎ እንዲያስቡ ምረዳቸው ነው። የሚያዩትን የሚሰሙትን ነገር ነው ኮንሲደር አድርገው የሚወስዱት ከሚማሩት ሳይንስና ቴክኖሎጂ ባሻገር ኖርማሊ ሀገራችን ምን አይነት ገጽታ አላት፣ ምን አይነት አቅም አላት፣ እኛም ተምረን ካደግን በኋላ ለሀገራችን ምን ማድረግ አለብን የሚለውን ነገር መነሻ ግብዓት እንዲኖራቸው ያደርጋል። አንደኛ የሚያዩት ነገር ነው፣ የተጨበጠ የተሰራ ነገር ነው። ስለዚህ ይሄ ኤግዚቢሽን መኖሩ ለሀገራችን ለወደፊት መጻዊ ሁኔታ ምን ኮንትሪቢዩት ያደርጋል የሚለውን ነገር አስበው የተሻለ ነገር ፕሮዲውስ እንዲያደርጉ መነሻ ይሆናል ብለን እናስባለን። በቀጣዮቹ የእረፍት ቀናት ወላጆች ከልጆቻቸው ጋር በመሆን አዲስ ዓለም አቀፍ ኮንቬንሽን ማዕከልን እንዲጎበኙ ተማሪዎቹ እንዲሁም መምህራኑ ጥሪ አቅርበዋል። ይህንን ተቋም ሁሉም ሰው መቶ እንዲጎበኘው እንትን እጋብዛቸዋለሁ እና ይህ ነገር በኤአይ ብቻ ሳይሆን በአግሪካልቸርም በሁሉም በቴክኖሎጂ ቴሌም እዚህ ላይ ብዙ ነገር ስላለው ሰዎች መታችሁ እንድትጎበኙ ጋብዛቸዋለሁ። ተማሪዎች መቶ ቢያዩና ይሄ ከዚህ ደግሞ ልምድ ቢወስዱ አሪፍ ነው ማለት ነው። ይህንን ነገር የሰሩት ትላንት ተማሪ የነበሩ ናቸው ማለት ነው። ዛሬ ተማሪ በትምህርት ላይ ያሉት ደግሞ ነገ ምን አይነት ከዚህ አሻሽ የምንሰራለሁ የሚለውን ነገር ራእያቸውን እንዲያሳድጉ መጥቶ ቢያዩ እና መምህራን ደግሞ ለተማሪዎቹ ምን አይነት ትምህርት መስጠት አለብን የሚለውን እንዲያስቡት ስለሚረዳቸው መጥቶ ቢያዩ ጥሩ ነው። ነገ ጥሩ